ያላችሁ ግን፣ እንዴት ነው የጓደኛችንን ችግር ልንረዳት ያልቻልነው? ኢክራም ያለችበትን ሁኔታ ግን አውቃችኋል። እናቷ በጣም ታመዋል። በዚህ ሰዓት ገንዘብ ያስፈልጋታል። ልንረዳት ይገባል። ምንም ቢሆን ጓደኛችን ናት። ለዚህ ለዚህ ካልሆነ ምን ነው ጓደኝነታችን? እሱማ ልክ ነሽ። ግን በአሁኑ ሰዓት ፕሮግራም ተደራረበብን እኮ። እኔ በአሁኑ ሰዓት ኬትም ላመጣ አልችልም። ስንት የሚያስቸኩል ጉዳይ ያለ። ስንት የእናቷ ህመም አስጊ ደረጃ ላይ ያለ እናንተ ገና ለገና ለዚህ ለማይረባ ለያስሚን ዝግጅት ብላችሁ እንዴት ነው ግን የምታስቡት? እኔ በበኩሌ በጣም ነው ታዘብኳችሁ። አሁን ያስሚን ራሱ በብድር ነው ያመጣው። ደግሞ ድሮን እንዲህ ምታሽቀብጡ። ከአንቺ ጓደኛሽ ስለሆነች ነው። ጓደኝነቷ ለኔ ብቻ አይደለም እሺ፣ ለእናንተም ጭምር ነው። እሱም ቢሆን ቀስ ብለን እንደርሳለን። እኛ እኮ ስለሌለን እንጂ ጓደኝነት ማለት አይደለም። ተውት፣ ድሮም እናንተ ሰው ናችሁ ብዬ መጠየቄ። ለማንኛውም ግን ቅድም ራሱ ያስሚን የተናገረችው ንግግር በጣም ነው የደበረኝ። እንዴት ነው እንደዛ አይነት ንግግር የምትናገራት እዛ ጋር ቪዲዮ ላይ ነው ያለችው አይደለ ያንንም ቪዲዮ ነገ ትፖስቷለች ለሷ ቀልድ ሊሆን ይችላል ልጅቷ ግን ስሜቷ ነው የሚጎዳው ነገ ስንት ሰው ነው የሚያዩ ቤተሰብ ሊያዩ ያዩ ይችላል የሰፈር ሰው ሊያዩ ይችላል እንዴት ነው ለሷ ስሜት የማትጨነቁት እንዴ ስማንቺ ደሞ አታካብዱ ሷ ጀስት ፈታ ለማለት እንጂ ሌላ ነገር አሰበ አይደለም ፈታ ለማለት ብላ የሰው ቁስን ላይ እንጨት መስደድ የለባትም ሻን ለኔ ነው አይደል ፖርሶናይዜሽን

ቆይ ቆይ ቆይ ማለት ከኛ ውጭ ሌላ ሰው አለ ማለት? ታዲያ ሰረቃችሁ እያልሽ ነው እ እንዲህ እንደዛ አላልኩሽም። ሲጀመር እንደማልጠረጥርሽም ታውቂያለሽ። ይኸውልሽ ያስሚን፣ እኔ ለአንቺ ብዬ ስንት ነገር ጥዬ እንደመጣው ታውቂያለሽ አይደለ? ነገ ጓደኛዬ ሰርግ ነው፣ አንደኛ ሚዜ ነኝ። ብዙ ነገር ትቼ ነው ለአንቺ ደስታ ስለ መጣው ጭራሽ። ለየባልቲ ዝም በይ፣ አዳምጪኝ። መጀመሪያ አዳምጪኝ ብለሽኛል ቃሉን ባትናገሪውም ድርጊት ሽናገር እንደዛ ለማለት እንደፈለግሽ እንደዛ ብለሽ ምታስቢ ኮን

እሺ ፖስት ቻለ ቪዲዮ እንዴት ነው ሞና? ይኸውልሽ፣ ያስሚን ወይኔ ታረርኩኝ። ይኸውልሽ መጀመሪያ ተረጋጊ። አንቺ ጀመር ያስቀመጥሽበትን አታውቂም። መጀመሪያ ያስቀመጥሽበትን አጣሪ። ቤት አስቀምጥሽ ሊሆን ይችላል፣ ገብተሽ ፈልጊ። መጀመሪያ እኔ አብረን ገብተን እንፈልጊው፣ ተረጋጊ። ያውን ቃል በቃ ጭራሽ እንዳትኝ በቃ እንዳትይን ለከቂን በቃ ምንም ነገር አልረጋጋም። ከተዋርኩ በኋላ ምንም እንደምታየው በየቦታው በየቦታው ነው ያጣሁት። ምንድነው ምረጋጋው? ምንድነው? እሺ ማደርገው? ይሄው ልሽ ያስ አረ ታይኛኒ ታወርጀለ ነገር አለ። እሺ ምንድነው ይሁን? ምንሽ ነው አንቺ ምን ችግራለ እንዴ? አው ላስ ነበር ዛሬ ምን ይወላችሁ፣ እናቴ በጣም ታማብኛለችና እና ምን መድኃኒት መግዣ አጣውኝ። ደግሞ እዚ ያለ እናቴ ማንም እንዳልልን ታውቃላችሁ። እዚ እዚ ሀገር ደሙ ማቆሱ ማንም የለም ያለ እናንተ ያለ ጓደኞች እና ማካውቹ። ለእናቴ መዳኒት መግዣ ና ስጡኝ። ያስቸገራቸው አካቹ ዛሬ ተቸገሩልኝ በቃ እናቴ ደግሞ ማንም የለኝም። አሁን ያለንበትን ታቂ እንደ ያስሚንም ፕሮግራም ነው፣ ምን እንዳለ ጫርሹ አለ። ሁለት ሰው ባንሳት ኪትም ለማምጣት አልችልም። እሱ ብቻ አይደለም እኔ ሜካፕ ክላስ እንዳለብኝ ታውቂያለሽ። የሁለት ቱርክ ክፍያ አለብኝ። እሱ አይናት ትንሽ ከያስሚን ጋር ወጥተን ዘና የምንልበት ብር ነው ያለ። ስለዚህ ምንም ልስቀኝ አትሽ ማለት ነው ያለ እናቴ ማንም እንዳሌለኝ ታውቃላችሁ? እዚህ ጋ ደግሞ ያለ እናንተ ሌላ ጓደኛ እንዳሌለኝ ሌላ ማቆሶ እንዳሌለ ታውቃላችሁ። ያለ እናቴ መድኃኒቱን መግዚያ ብሰጭኛ፣ አንቺ ለእኔ ብትቸገሪልኝ እናቶች ምንም አይሆኑበት መአም ከእናቴ ጤና የእነሱ የጊዜያዊ ጥቅም በለጠላችሁ ማለት ነው። እኔ እኮ እነሱን ነው ጓደኞቼ ብዬ ማ የመጣሁት ምንም ቢሆን ዝም አይሉኝም ብዬ ነበር። እንሻአላህ እናቴም ትድንልኛለች። ይህም ቀን ያልፍ ይሆናል አንድ ቀን ይኸውልሽ ቅደም ይክራም እዛ ጋር ለእናቴ ብሩ ማሰካያ ምናምን እያለች ስትለማ ምን ነበረ? ስለዚህ ብሩን ከእሷ ውጪ ማንም ሰው ሊወስዶ አይችልም። ምን እያልሽ ነው አንቺ? ብሩን ከእሷ ውጪ ማንም ሰው ሊናካ አይችልም። ድሮም ለማኝ ነው ስትለምና አይደል? ነው ይብቶላ ሰሚኛልሽ ምንም ቢሆን እኮ ጓደኛሽ ናት፣ ጓደኛችን ናት። ገና ለገና እናቷ ታመመች ብለሽ የአንቺን ቅራቅንቦ ገንዘብ የምትወስደው እንደሚመስልሽ? ማን ሊናካው ይችላል ከእሷ ውጪ? ዝም በይ በቃ። ከዚህ በላይ የማይሆን ቃላት ካፍሽ እንዳይወጣ መጀመሪያውንም አላማርሽኝም ነበር። አረ፣ መጀመሪያውንም አላማርሽኝም ነበር። አላምንሽም። አታሚኝም? አዎ፣ እሺ፣ የራስሽ ጉዳይ። እየተከራከርሽላት ነው። ገና ለገና ቸገራት ብላችሁ ነው? ገና ለገና እናቷ ታመም፣ ቸገራት ብላችሁ ነው? የእናንተን ቀራቀም ወብርት ወሰልሽ። ያኛው ጉዳይ አይደለም። አዎ፣ መጀመሪያ ስታስቀብጪላት ነበር። ከሷ እንጂ ገንዘቡን ማንም ሊወስድብኝ አይችልም። አሁኑኑ ኑ ሳትርቃምጪልኝ፣ አሁኑኑ ሳትርቃምጡልኝ አንቺ መጀመሪያ ማላማሽ እንዴት ነው የምታስቢው? ኢክራም ካወጣችሁ ገንዘቡ ከመጥፋቱ በፊት ነው አይደል እንዴ? አላምንሽም። ኧረ እኔን የማታምኝኝም? አላምንሽም። እሺ፣ የራስሽ ጉዳይ ነው፣ አይመለከተኝም። ያረብናት ኢናፊ አርግላት ኒአንቺ አንቺ ውሻ ምን ነው! የምን ገንዘብ ነው? ምን ገንዘብ ነው? ወደ ቤት ነው የምታወሩት? ነው ቆይ ምን አንችንም ከዚህ በላይ ላምንሽም አልፈልግም። አተት አላምንሽም። በቃ ሲጀመር ማለት ምን ነበር? ምን ስታረጊ ነበር? ከሆለይ ወቂ በእናትሽ የምናገረውን በደንብ ነው የእየጠየቅሽኝ ነው ያለው አልገባኝም እየጠየቅሽኝ ነው ያለሽው ስለምን ብር ስለምን ብር ንገረች እስኪ ልቀቂያት አንቺ ደሞ አንቺ እንዳትገቢ በመሀል አንቺ እንዳትገቢ ገንዘቡን ከአንቺ ውጪ ማንም ሊወስዱ አይችልም ስለዚህ ጓደኝነታችን ስለሚበልጥ ገንዘቡ መልሽ እንዳታዋርጭኝ ይሄ ሁሉ እናቴ ስለታመመች ነው እኔ እያወራ ያለት እንዴት ነው የምታስቡት? እኔ እናንተ ሁለታችሁን የጠየቅኩት መስረክ ከብዶኝ ነው እንዴ? እንዴት ነው እንደዚህ የምታስቡት? እኔ ጓደኛችሁ አይደል አይደለም እንዴ? እባክሽ ገንዘቡን ብቻ መልሽልኝ። ስሚኝ ያስሚን እኔ ደክሞኛል። እኔ ምንም ስለምን እንደመታወሪ እራሱ አላቅም? ገንዘብሽንም አላየሁትም። በዚህ ባህራም አሳክመሻት እናትሽ ምንድን ይመስልሻል ብሬን ታመጫለሽ፣ አታመጭኝ። ስለምን ብር ነው የምታወሪው? ብሬን ታመጫለሽ፣ አታመጭኝ። ታወሪው ገንዘብን ስጭኝ፣ በቃ ብሬን ስጭኝ። የወሰድሽውን ብር ስጭኝ። ስለ ብሬ ነው የማወራው። ምንም እንደማያክ ሰውትኝበኛ ብሬን ስጭኝ፣ ብሬን ስጪኝ፣ አሁኑኑ ስጭኝ። ስለምን እንደማወራው በደንብ አድርገሽ ታውቂያለሽ። ገንዘቤን ብቻ ነው የምፈልገው። ከወሌ ሁሉ ነገር እንዳደረግሽ ብሬ ና፣ ብሬ ና። ምን ምንድነው? ምን እየሆንሽ ነው? እንዳትዪ ከዚህ በኋላ አላምንሽም። አንቺ ለአንድ ለማይረባ ፕሮግራም ብለሽ ነው። እሷ ግን የታመመችባት እናቷ ናት። ይገባሻል? ገንዘቡስ ወስደው ቢሆንስ ከአንቺ ትርኪ ሚርኪ ፕሮግራም የእሷ እናት አትበልጥም? እንደ ጉዳይ አይደለም፣ ጉዳይ አይደለም፣ አያገባኝም። አየሽ አይደል? ድሮም በዚህ ልክ ነው ማሰብ የምችው። ድሮም አላማርሽኝም ነበር። ቢገባሽ ጓደኛሽ ነበረች። ጓደኝነቱ ይበልጥብሽ ነበር። ገንዘቤን ነው የምንፈልገው፣ ገንዘብ ብቻ። አሁንም ቢሆን ገንዘቡን እኔ እሰጥሻለሁ። እኔ ኃላፊነቱን ወስዳለሁ። ትከፍኛለሽ? አዎ ትከፍኛለሽ። ሶ ውጪልኝ፣ ውጪልኝ። ላይሽ አልፈልግም ከዚህ ቤት ይ አንችም ይጅልኝ። ገንዘቡን ብቻ ስታመጪ እንገናኛለን። እንዴት እንደዚህ ትለኛለች? እንዴት እንደዚህ ትለኛለች? ዋላ ምን አረጊያት ነው? እሺ እኔ ምን አረኳት? ምንም እንኳን ቢሆን እንደዚህ አይነት ነገር የለብኝም። እንኳ ይልሽ ምንድነው? ዋላ ሀፉ በይኝ። ምንም ይቅርታ የሚያስጠይቅሽ ነገር የለም። ደግሞ አንቺ የነበርሽ እኮ ከጎኔ የሆነች እነሱን ስትከላከይልኝ የነበረው ሰሚኒኩ አይደለም። ዝም ብለሽ አፉ በይኝ። እኔ ነኝ ለዚህ ሁሉ ነገር ተጠያቂ። አንቺ ምንም አላጠፋሽም። ምንም ነገር አላጠፋሽም። አንቺ ያጠፋሽው ነገር የለም። እነሱ ናቸው ማፈር ያለባቸው፣ ማፈርም የነበረባቸው። አንቺ ምንም ይቅርታ የሚያስብል ነገር አላረክሽኝም። ቅድም የሰጠሽ ገንዘብ ትዝ ይልሻል? ቤት ሳልደርስ እኮ ነው ቤት ሳልደርስ ነው ይዞኛ መጡኝ። ኪሴ ውስጥ ነው ያለው። ምን ይፈልገሽ ነው? አይ አልፈለኩትም። በፈልጉማ ቅድሙን ስለ ምን ሰጥሽ ነበር ታዲያ? ምንድነው እኔ የማላውቀው ነገር አለ እንዴ? ገንዘብ እንደሚያስፈልግሽ መድኃኒት መግዣ እንደሌለሽ ስትነግሪኝ አላስቻለኝም። በቃ ያስሚንን ገንዘቧን አንስቲ ነው የሰጠውሽ ማ አሁን ሳት ነግሪኝ ታዲያ፣ እንዴት ነው ያን ሁሉ ሰአት ስክዳት፣ እንዴት ሳት ነግሪኝ? ኪሴ ውስጥ እንዳለው ኳቃሎ አውጥቼ ሰጣት ነበር። የሷ መሆኑን ባቅ፣ እንዴት ነው እውነቱን መንገር የምችው? አይደለም እውነቱን ነግረሻት እነዛ አልወሰድኩም እያልሻት እንኳን እንዴት እንዴት አድርጋ እንዳመናጨቀችሽ እያልሻት አልነበር እንዴ? ሐራም ገንዘብ እንዴት ትሰጭኛለሽ? እናቴ ራሱሽ እንደማትለኝ ታውቂያለሽ አይደል? ይኸውልሽ በሐራም ገንዘብ እናቴንም ማሳከም አልችልም። እኔ ህሊና ይህም ሰላም አያገኝም። ስለዚህ እጅ መመለስ አለብኝ። ህል የሐራም ገንዘብ እኮ እንደሆነ እኔም ሳላውቅ ቀርቻ አይደለም። ነገር ግን በቃ ነገ ከነገ ወዲያ ሰርተን እንመልስላታለን። ምን እያልሽ ነው? ያንቺ የእናትሽ መዳን ይበልጣል። ስለዚህ እናትሽ መታከም አለባቸው። ልክ ነሽ፣ የሐራም ገንዘብ ነው የተሰረቀ ገንዘብ ነው። ነገር ግን እሷም ለሐላል ነገር አልነበረም የምትጠቀመው። ለዛውም ለማይረባ ፕሮግራም መቶ ሺህ ገባው ብላ እማይሆን ልትደንስበት፣ ልትፈነጥዝበት፣ ልትበላበት፣ ልትጠጣበት ነው። የእሷ ደስታ የአንድ ቀን ደስታ ነው። አንቺ ግን እናትሽን ነው የምታደኝበት። ኢክራም፣ አትርሺ እሱን። ይኸውልሽ ምንም ቢሆን እኮ ይህ ገንዘብ ሐራም ገንዘብ ነው። ከሐራም የመጣ ገንዘብ ነው። እናቴ ደግሞ እንደዚህ አላሳደገችኝም። ኢክራም እንመልሷለን አልኩሽ እኮ። ቆይ እንዴት ነው የምታስቢው? ዛሬ ላይ ገንዘቡ እጅሽ ላይ ሆኖ እናትሽን አላሳክም ብላ እናትሽ አንድ ነገር ብትሆን አይጸጽትሽም? እስኪ ንገሪ። እናትሽን ማዳን አለብሽ። በቃ ለእናቴ ልሂድላት። አሁን መሄድ አለብኝ። ትንሽ መንገድ ሊሆን እስከ ሰፈር አራ ያስፈልግም። አንቺ ተቀመጭ ራም

ልጄ ባህራም ብር እኔ ልማር ልጄ እኔ ያራን ብር መቶ ልታቀም ውይ ውይ እሱማ ደስ እንደማይልሽ አቃለሁ ምን ላርግ እኔ ከአንቺ የሚበልጥልኝ ነገር የለም እኮ እናቴ ከአንቺ ጭንቀት የሚበልጥልኝ ነገር የለም አንቺ እዚህ እየተሰቃየሽብኝ እኔ ምን ላርግ እናቴ ኬት አባቴ ላምጣ መጠይቃቸው ሰዎች ሁሉ በቃ ጀርባቸውን ሰጡኝ። ስለዚህ አማራጭ አጣሁኝ። ብሩን አምጪው፣ እስኪ ይሳለ። ይኸው እናቴ፣ ይኸው፣ ይኸው ገንዘቡ። ትንሽ የሚደባክሽ የሀራም ብር ነው። በፍጹም አይታክሚበትም። አልደን ሀራም፣ የሀራም ብር፣ ወይ ጨልይ፣ ወይ ጨልይ። እሺ በቃ እወጣለሁ። እንደዚህ አትበይ። እወጣለሁ በቃ

እርጋችሁ የመጣችሁ ደሞ ደሞ የአንቺስ ድፍረት ያ ሁሉ ነገር አድርገሽ ከሄድሽ በኋላ በደስታዊ ቀን አሁንም ሁሉ ነገር አድርገሽኝ ጉድ ከሰራሽኝ በኋላ አሁንም ምን አይነት አይናወጣ ብትሆኚ ነው የምትመጪ? እስካሁንም ድረስ መተን ይቅርታ ያልጠየቅልሽ ፋዘ ላይ ስለነበር ነው እና አፉ እንድንባባል ፈልገን ነበር የመጣ ነው። አፉ እንድንባባል ገንዘቢን ክፍያ ከፍልሻለሁ ብለሽ የሄድሽውን ገንዘቢን ክፍያ ደሞ አንቺ ምን ቀረሽና፣ እኔ ነው መጣሽ? ምን ትፈልጊያለሽ ከዚህ በላይ? አሁን በዚህ ሰዓት እናትሽ ሞታለች። ስሜት ሽልቁ ዶ አልፈልግም። ልናገርሽም ላናገርሽም አልፈልግም። እና ከዚህ በላይ ነው ጣቱኝ። ገንዘብ ይወስድ ሄድሻል፣ በቃ ከዚህ በላይ ድንበር አንተላለፍ። ሲቀጥል ደግሞ ያኔ ወንም ቢሆን ገንዘብሽን እሷ አልነበረችም የወሰደችው፣ እኔ ነኝ። ምን ኢናያ እያመንኩሽ አንቺ ነበርሽ ከኋላ እንደዛ ስታደርጊ የነበረው? አዎ፣ እኔ ጓደኛሽ። ምንድን ነው ያደረግሽው? ተጫወቱ እንጂ፣ ምንድን ነው የምትዘጉት እንዴ? ምን ሆናችሁ ነው? እባክሽ፣ ለአንዳንድ ነገር ይሆናል ብዬሽ ነው። እዛ ፕሮግራሙ ጋር ስንሄድ ታዲያ ምን አላት ገና እንጨምርበታለን። ምን ሆንሽ ነው? ራሚ ደግሞ ቆየች፣ ምን ሆና ነው? ላ አስካላ አይመጣ ቼክ ምን ሆና ነው? በቃ እሺ እንግዲህ ካልሽ፣ እኔ ልግባ፣ እነሱ ጋር ልግባ። እንዳቆይ ደሞሽ እና መጨከን አቻልኩም። ታዲያ ላንቺ ትርኪ ሚርክ ፕሮግራም ብዬ እናቷ ስትሞት ቆሜ ማይ ነው እንደ የሚመስልሽ? ምንም አማራጭ አልነበረኝም። ነበረኝ። በሰዓቱ ገንዘቡ ካንቺ ይልቅ ለሱ ያስፈልጋት ነበር። አንቺኮ ከፕሮግራምሽ ሌላ ተጨማሪ ለመብላት ወይ ለመጠጣት ያስፈልገሽ ገንዘቡ፣ የሰራውት ነገር ትክክል ባይሆንም አቅም ኖሮኝ ስላልደገፍኳት ግን ያንን ማድረግ ነበረብኝ። ለሱም በጣም ቅርታ ቢሆንም እንኳን ካንቺ የመጣ ገንዘብ ካንቺ በሐራም መንገድ የመጣ ገንዘብ እናቴን ሊያድንልኝ አልቻለም። እናቴን ከሞት ሊያተርፍልኝ አልቻለም። እናቴ ይሄንን ገንዘብ እንዳየች ነው ህመማ ብሶባት ወደ አኪራ ሄደችብኝ። ልክ ይሄንን ገንዘብ ምንጩን ስነግሯት ነው እንደ ነገርኳት ነው እናቴ እኔም ማዳመጥ ራሱ አልፈለገችም። አይኔም ማየት አልፈለገችም። ከቤቷ አባረረችኝ። ስለዚህ ከዚህ በላይ አንቺን ገንዘብ ይዤ መቆየት አልችልም። እናቴ ሲጀመርም እንደዚህ አላሳደገችኝም። ይህንን ገንዘብ ምንጩንም እያወቅኩኝ እንኳን እናቴ ማዳን ስለነበረብኝ ነው በሰዓቱ ዝም ያልኩኝ። ግን እናቴን አላተረፍኳት፣ ገንዘቡ ምንም አልጠቀመኝም። ስለዚህ ገንዘብሽን እንኪ። ይህ ገንዘብ ነው ሁሉ ነገር ያመጣብኝ። አይሆንም። በዚህ ልክ ራስ ወደዶኝ ብሽ ነበር ማለት ነው። ልቀበልሽ አልችልም። በዚህ ልክ ራስ ወደድ መሆኔን ዘንግቼው ነበረ። በሰዓቱ በጣም ራስ ወደድ ሆኜብሽ ነበረ። አሁን ከኔ በተሻለ ላንቺ ይህ ገንዘብ በጣም አስፈላጊ ነው። ከጎንሽ መኖር በነበረብኝ ሰዓት ልገኝ አልቻልኩም። ምንም ልረዳሽ ባለመቻሌ በጣም ነው የማዝነው። ከዚህ በኋላ ግን አብሽሪ፣ ከጎንሽ ነኝ ሁሌም፣ ኢንሻአላህ አንቺ ማቆበይ እሺ አሁን ይነ ምንም እንኳን በሰዓቱ እኔ ሊታየኝ አልቻለም፣ ምንም ነገር አንቺ በሙሉ ታይቶሻል። ያኪራህት መሆንሽን አሳይተሻታል። እኔ ግን በሰዓቱ ራስ ወዳድ ነበርኩ። ኩማ የማይገባኝንም ንግግር ተናግረቻለሁ። ስለዚህ አንቺ ማፉ በይ፣ አረብሽ፣ ችግር የለውም። ምንም እንኳን እናንተ <laughs> ቀርታችን